የተለያዩ ናቸው። የተለያዩ አምልኮ ሆነ ያላቸው በእነዚህ ሰዎች ላይ አላ ስብን ተዓላ ረሱ ስ ላ ሰለምን ላካቸው። ዙሃረ የሚለውን ዙሃረ ወጡ ግልጽ ሆኑ ተላኩ ብሎ አማርኛውን በብዙ የተረጉማል ነው ውስታት ላይ ስታዳምጡ ማለት ነው። ረሱ ላ ሰለም በሰዎች ላይ ተላኩ። እነዛ የተላኩባቸው ሰዎች ደግሞ የተለያዩ አምልኮ ያላቸው ህዝቦች ላይ ማለት ነው። ሚንሆም ከነሱም ውስጥ አለ ማለት ነው። የተለያዩ አምልኮ ካላቸው ከእነሱም ውስጥ አለ ምን ያعبድ لሸምሰ ولقመር ፀሐይና ጨረቃን የያመልካለ ወሚنهም ከنሱ ውስጥ አለ መያعبድ ላئካን የሚያልካለ ወنهም ከنሱ ውስጥ ለ መያعبድአንبያ ነብያቶችን የሚያመልካለ ولصልحን እዲሁ ደጋጎችን የሚያመልካለ ወنهም نሱ ውስጥ መያعبድአር ولአጃር ዛፍን የሚያልካ وአር እዲ ድንጋይን የያመልካለ አሽጃር አንድን ዛፍ ላይ የታደርገው ቅቤ እየቀቡ የተለያየ ነገር እንደሚያደርጉት ማለት ነው። ወለአሕጃር ድንጋይ ደግሞ ጠርበው ጠራርበው ሐዋንት እንደሚሰሩት በድጋግ ሰው አስመስለው ምናምን ኋላ ላይ ይመለካል ማለት ነው። ወቃተለሁም ረሱሉላሂ ሰለላሁ ዓለይሂ ወሰለም ረሱል ስለ ላ ሰለም እነዚህን ሁሉንም ተጋደሏቸው። ወለም ዩፈሪቅ በይነሁም በመካከላቸው አንድንም አላዩ ድንጋይ የሚያመልከው ወይም ዛፍ የሚያመልከው ነቢያትን የሚያመልክ ወይም ደግሞ መላይካን የሚያመልከው ሰው ወይም ነቢያትን የሚያመልከው ሰው ድንጋይ ከሚያመልከው ዛፍን ከሚያመልከው ይሻላል ብለው አልተውም፣ ማለት ነው ሁሉንም። ወለም ይፈርቅ በይነሁም በመካከላቸው ማንም አልተውም፣ ሁሉንም ተጋደሏቸው። ማንም ከማንም አይሻልም። ድንጋይ አምላኪም ሆነ ነቢያትን እንደገግና አምላኪ ያው ነው ብለው ማለት ነው። ሁሉንም ተጋደሏቸው ከድንጋይ አምላኪ

ስገዱ ኢንኩንቱም ከሆናችሁ እያሁ ተዕቡዱን እነሱን አላህ ስብሐነሁ ወተዓላ ብቻ የምታመልኩ ከሆናችሁ ለፀሐይ፣ ለሌሊት፣ ለቀን፣ ለጨረቃ ለእነዚ፣ ለተዘረዘሩ ሳይሆን እነሱን ለፈጠራቸው አላህ ስብሐነሁ ወተዓላ ብቻ ስገዱ። ወደሌሉ መላኢከቲ የመላኢካ ማስረጃ መላኢካን ያመልኩ እንደነበር ማለት ነው። ቀውሉሁ ተዓላ ከፍል አላህ ስብሐነሁ ወተዓላ ንግግር ነው።

ቃሉ ይላሉ መላእክት ሱብሓነከ ጥራት ገባህ አንተ፣ ወልዩና አንተ ረዳታችን ና ሚን ዱኒህም ከእነሱ ውጭ አንተ ረዳታችን ነህ። በካኑ የዕቡዱነል ጅን እነሱ ጅን ነበር ሲያመልኩ የነበረው። አክሰሩሁም አብዛኞቻቸው፣ አክሰሩሁም ቢሂም ሙእሚኑን አብዛኞቻቸው በጅኖች ችታን በሚመለኩ ነገሮች በጅኖች አብዛኞቻቸው አማኞች ነበሩ።

ዛምቱ ምን ዱን ላካ አላህ ስብሓን ወተዓላ ውጭ ዱና በሏቸው። ለነሱ የተከራከራችሁላቸው ተጠሩበላቸው ፈላ የምሊኩነ አይችሉም መቆጣጠር አይችሉም፣ ስልጣን የላቸውም። ከሽፈ ዱሪ ጭንቀትን ችግርን ማስወገድ አይንኩም ከናንተ ወላ ተሐዊላ ኡለኢካ አለዚነ የድዑነ የብተቁነ ኡላኢከ ነዛ ለዚነ ኡላኢከ ለዚነ ተድዑነ እነዛ የምትለምኗቸው ኮ የብተቁነ ይፈልጋሉ ኢላ ረቢሁም ወሲለተ ወደ ጌታቸው የሚያቃረባቸውን ይፈልጋሉ። አይሁም አቅረቡ ወየርጁነ እነዚ የምትለምኗቸው እንኳ ለእናንተ ሊጠቅሙ ይቅርና ወደ አላ የሚያቃረባቸውን ነገር ይፈልጋሉ። ወደ አላ የሚያቃረበኝ መንገድ ወይ ምን አይነት ስራ ብሰራ ነው ወደ ጌታ የምቃረበው የሚያቃረበኝ ብለው የሚያቀርባቸውን ስራ ይፈልጋሉ። አይሁም አቀረቡ የሆነ ስራ ሰርተው መልካም ስራ ሰርተው የትኛውም ብሰራ ነው ዴ ጌታ የምቀርበው ወየርጁነ ረሕመታሁ የአላህን ደግሞ እዝነት ይፈልጋሉ። ወይ ወይካፉን ዓዛበህ የአላ ስብሃታ ቅጣትንም ይፈራሉ። እንኳን ለእናንተ ሊጠቅሙ ይቅርና ለራሳቸውን ወደ አላ የሚያቀርባቸውን ነገር ምን ብሰራ ነው ብለው ከአላ ስብሓነ ወተዓላ ይፈልጋሉ። ያላህን ራሕመት እዝነት እንዲሁም ከአላ ስብሃታ ቅጣት ይፈራሉ። ኢነ ዓዛብ ረቢከ የጌታ ቅጣት እኮ ካነ መሕዙራ ኣሰማም የሆነ ቅጣት ነው። ስጋ እርግጠኛ እንተ ተተሳሰብኩ ንገር ማለት ነው። ሃባይ ብል ወደሊሉ ልኣስጃር ወልኣሕጃር ዛፈንና ድንጋይን ሰለም ያመልኩ ሰዎች ወይ እንደ እንደነበር ማስረጃ ማለት ነው። ቀውሉሁ ተዓላ ከፍ ያለ ኣላ ስብሓነ ወተዓላ ንግግር ነው።

ስሞች ናቸው። እነዚህ ደጋግ ሰዎች ከሞቱ በኋላ ቅርጽ ቀረጹ ማለት ነው። ሀውንት ሰሩላቸው በዘመኑ አይመለኩም ነበረ። እነዚህ ላት፣ ዑዛ፣ መናት ማለት ነው። ሌላም አለ። እነዚህ በሰዓቱ አልተመለኩም። ሀውንቱ ከተሰራ በኋላ የእነዚያ ልጅ ልጆች ሲመጡ ለምን ሀውንቱ እንደቆመ ከተረሳ በኋላ ተመለኩ ማለት ነው።

መሳሪያዎቻቸውን ማለት ነው። እሷ ላይ ይሰቅላሉ ማለት ነው። ያው መባረክ ነው። ተበርኩ ፈልገው ማለት ነው። ዩቃሉ ለሃ ይሏታል። ይችን የቁርቁራ ዛፍ ማለት ነው። ዛቱ አንዋጢን የማንጠልጣይዋ ዛፍ ይሏታል። ፈመረርና አለፍን አለ አቢ ዋቅዒድን ለፊይ ማለት ነው። ቢስድረትን በቁርቁሯ ዛፍ አጠገብ ወደ ጦርነት እየሄዱ በዛይ በቁርቁሯ ዛፍ አጠገብ አለፍን አለ ፈቁልና አልናቸው፣ ያረሱሉላሂ ላሂ አንተ የአላህ መልእክተኛ ሆይ እጅዐል ለና ለእኛ አድርግልን፣ አልናቸው ዛተ አንዋጥን የማንጠልጠያው ዛፍ አድርግልን። ከማለሁም ዛቱ አንዋጥ ልክ እነዚህ ሙሽሪኮች የማንጠልጠያው ቁር ዛፍ እንዳላቸው ለእኛም አድርግልን ብለን አልናቸው። አለ አላደረጉትም። ጥያቄ ነው የጠየቁት ገና ማለት ነው። ለምን አዲስም ከክህደት ወደ ስልምና የመጡ ስለሆኑ ይህን አደገኝነቱን አላውቁ ጠየቁ።

ቁልቱም አላችሁን ወለዚ ነፍሲ ብየዲህ ነፍሴ በእጅ በሆነችው በአላህ ምላለሁ አለ ከማቋለት በኑ ኢስራኤል ለሙሳ የበኒ ኢስራኤል ህዝቦች ለሙሳ እንዲያሉት ነው። ይህን ቃል ይህን ንግግር ያላችሁኝ። በኑ እስራኤሎች ለሙሳ ምን አሉ? እጅልለና ኢላሃ ከማ ለሁም አሊሃ እጅል ለና አድርጉልን አሉ ማለት ነው የበኒ እስራኤል ህዝቦች ለሙሳ ምን አሉት? ኢጅአል ለና አድርግልን፣ ኢላሃን አምላክን፣ ከማለሁም አሊሃ የሚመለክ አምላክ እነሱ እንዲ ያላቸው ምሽርኮች ለእኛም አድርግልን አሉ። በእስራኤል ህዝቦች ሀውንት ነበረ፣ ጣዋት ነበረ፣ ምሽርኮች በዛ የሚያመልኳቸው ማለት ነው። ልክ እንደ ነዛ ለእኛ የማያደርጉልን አሉ። ልክ የበኑ እስራኤል ህዝቦች እኮ ለሙሳ እንዲያሉት ነው። እናንተ ያላችሁኝ አሉ ማለት ነው። ሰለም አልቋሚደቱ አራተኛው መርሆም አነ አነቢያ ወደራን አነ ሙሽሪኪና አነ ሙሽሪኪ ዘመኒና አለም ሸይኹ አነ ሙሽሪኪ ዘመኒና የእኛ ዘመን ያሉ ሙሽሪኮች፣ ከሀዲዎች፣ ዐጋሪዎች ማለት ነው። አቅለጽ ሽርካ ሚነል አወሊን በእኛ ዘመን ያሉ ዐጋሪዎች ማለት ነው። አቅላሉ ሽርከን ሚል አወሊ ከመጀመሪያዎቹ አጋሪዎች ያሆኑ ሙሽሪኮች ሽርካቸው በጣም እና አደገኛ ነው ለአን الاولين ምክንያቱም የመጀመሪያዎቹ ኮ ሙሽሪኮች ማለት ነው ሙሽሪኮች ሆነ ያጋራሉ ፍርኻይ በደስታ ጊዜ ያጋራሉ ወይخلصونه ጥርት ያደርጋሉ في የጭንቀት ጊዜ ጥርት ያደርጋሉ سبحانه ይገዛሉ ማለት ነው በደስታ ጊዜ ያጋራሉ፣ በሰላም ጊዜ ደግሞ በደስታ ጊዜ ያጋራሉ፣ በጭንቀት ጊዜ ደግሞ ጥርት አድርጎ አላህን ይለምናሉ ማለት ነው። የድሮዎቹ ሙሽሪኮች ያው ሽርክ ሽርክ ነው፣ አሁን ሆነ የድሮው ግን ልዩነቱ ማለት ነው። ወሙሽሪኩ ዘመንና የኛ ዘመን ያሉ ሙሽሪኮች አጋሪዎች ደግሞ ሽርኩሁም ዳኢሙን፣ ሽርካቸው ሁል ጊዜ ነው፣ ፍርኻይ ወሽደት፣ በሰላምም ጊዜ በጭንቀትም ጊዜ ሽርካቸው ሁል ጊዜ ነው እንደ ድሮዎቹ ሙሽሪኮች

እዚከ ውሃ ላይ ከማዕበል ላይ ካወረዳቸው በኋላ ማለት ነው። ኢለል በሪ ወደ መሬት ከባህሩ ላይ ሳፊና ላይ ከመርከብ ላይ ወርደው መሬት ላይ ሲያርፉ ይዛሁም እንዲ ወዲያውኑ እንዲ ከውሃው ከባህሩ ከሳፊናው ላይ አወጥተው መሬት ሲያርፉ ማለት ነው። ኢዛሁም ወዲያውኑ ይሽሪኩን በአላህ ላይ ያጋሩ። በጭንቀት ጊዜ ጥርት ታርግ ኣላህን ይለምኑን በሰላም ጊዜ ደግሞ ወደውኑ የብሱ ማለት ነው። ከሰፊ ነው ካወረዳቸው በኋላ ወደ መሬት ማለት ነው። ኢዛሁም እነሱ ይዛ ነው ጊዜ ይሽሪኩም ባላህ ላይ ያጋራሉ። ወላሁ አዕለም አላህ ስብሓነው ተዓላ ያውቃል። አሉ ሼኹ ተመት ቢሐምዲሊላህ፣ አላህ ስብሓነው ተዓላ ፍቃድ አለቀች። ያው ከሶስት ተብረ ዝገት አይጠፋም። ስተቴን ያው በኮመንት አስቀምጡልኝ። ጀዛኩም ላ ኸይር አንተኛ ይሄ ቃል በቃል ነው። መትን ነው ቃል በቃል ነው። ምንተን ያልኩላችሁ ማለት ነው። ሾርሐን ለመቅራት ደግሞ አላህ ያግራለን ሁላችንም አላህ ያጠንከራል ማለት ነው። በዱዓችሁ አትር በዱዓ እንረሳሳ ግዛችንን በጥሩ ነገር ላይ በመልካም ነገር ላይ አለ ያደርገን አውቀን የምንተገብር የምናስተምር አላህ አድርገን አውቀን ተግብረን አፍዘን የምናስተምር አላህ አድርገን። እንግዲህ ያርግዱ ዳ የሚባለ እንግዲህ ዘንብላቻ አይሰቀፍርም ማለት እና ጀዛኩም ላሁ ኸይር ለምታበረታቱኝ ሀሳብ ለምሰጡ ይለ ሁላችሁንም እጅግ በጣም አድርጌ አመሰግናለሁኝ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። በሌላ ሀዲስ እንሻላ እንገናኛለን። ባረከላሁ ፊኩም።